የሰላም ድምጾች ያለ ሰላም ምንም ሰላም። ይህ ፖፕሌሽን ሚዲያ ሴንተር ኢትዮጵያ ከተባበሩት መንግሥታት ድርጅት የሥነ ሕዝብ ፈንድ ዩኤንኤፍፔ ጋር በመተባበር የሚያቀርበው በሰላም ግንባታ ላይ የሚያተኩር የሬዲዮ ፕሮግራም ነው። ሰላም በዋጋ የሚተመን ሰላም፣ ለሁላችሁ የሰላም ድምጾች ጤና ይስጥልን አድማጮቻችን። ፖፑሌሽን ሚዲያ ሴንተር ኢትዮጵያ ዛሬን ጨምሮ ለአምስት ተከታታይ ሳምንታት እያዘጋጀ ሲያቀርብላችሁ የቆየው የሰላም ድምፆች የተሰኘው የሬዲዮ ፕሮግራም ዛሬ ይጠቃልላል። ስለ ሰላም መቼም ቢሆን ተነግሮ የሚያልቅ ባለ መሆኑ ፖፑሌሽን ሚዲያ ሴንተር ኢትዮጵያ የጀመረውን ይህንን የሬዲዮ ፕሮግራም ወደፊት ሰፋ ባለ ሁኔታ ይዞላችሁ የሚቀርብ መሆኑን አስቀድሞ ያስገነዝባል። ዛሬም የሚቀርብላችሁ አምስተኛው ሳምንት የሰላም ድምፆች የተለያዩ ዝግጅቶችንና ድምፆችን ያሰማችኋል። ከእነዚህ መካከል በሀገራችን በሰላም ማስፈንና ተጠብቆ እንዲቆይ ትልቅ ሚና ስላላቸው አረጋውያንና የአገር ሽማግሌዎች የተወሰኑ ሀሳቦችን የሚያነሱልን አንድ አረጋዊ እንግዳ የጋበዝንበት ዝግጅት አንዱ ነው። ከአዝማሪ ጋር የሚኖረን ቆይታና ላምሮት በሚል ርዕስ በተከታታይ ስናቀርብላችሁ የቆየነው የሬዲዮ ድራማ የመጨረሻ ክፍልም ይስተናግዳል። ይህም ፕሮግራም ለእናንተ ማቅረብ ስንጀምር የፖፑሌሽን ሚዲያ ሴንተር የኢትዮጵያ ተጠሪ ዶክተር ኃይለኛው እሸቴ ፕሮግራሙን አዘጋጅቶ ለማቅረብ ያስፈለገበትን ምክንያት፣ ስለሚጠበቀውም ውጤት በመጀመሪያው ፕሮግራማችን ገልጸውልን እንደነበር የምታስታውሱት ነው። ዛሬ ደግሞ ፕሮግራሙን ለጊዜው የምናጠቃልል በመሆኑ የተወሰኑ የማጠቃለያ ሀሳቦችን ያነሱልናል። የምታዳምጡት የሰላም ድምጾች ለኩል ሰዓት ያህል አብሯችሁ ይቆያል። ለዝግጅትና መስተንግዶ ዳንኤል ብርሃኑ። መልካም ጊዜ የሰላም ድምፆች በአገራችን አረጋውያንና የአገር ሽማግሌዎች የተረጋጋ ማኅበራዊ ሕይወት እንድንመራ ከፍ ያለውን ሚና ይጫወታሉ። በተለይ ከቀደመው ዘመን አንስቶ በማኅበረሰቡ ዘንድ ባላቸው ተቀባይነት የተነሳ ከቤተሰብ ጀምሮ ሰላምን ለማስፈንና ጠብቆ ለማቆየት ያላቸው ሚና የጎላ ሆኖ ይገኛል። አንዳንዶች ይህ ሚናቸው እየደበዘዘ የመጣ ይመስላል የሚል አስተያየት የሚሰጡ እንዳሉ ሁሉ የአረጋውያንና የአገር ሽማግሌዎች አገራዊ በሆኑ ጉዳዮች ሳይቀር ያላቸው ተሰሚነት የቀጠለ ስለመሆኑ የሚናገሩም አሉ። ባለፉት ተከታታይ ሳምንታት ስናነሳ የቆየነውን የሰላም ድምፆች ፕሮግራማችንን አረጋውያንና የአገር ሽማግሌዎችን ሳናሳትፍ ማጠቃለሉ ተገቢ አይሆንም እና ለዛሬ አንድ አረጋዊ በስልክ ያነጋገርንበትን ቃለ ምልልስ ይዘንላችሁ ቀርበናል። የመጀመሪያው ዝግጅታችን አድርገነዋል። የሆነ ማርያም ሞገሴ አተዋል ሸዋሮቢት፣ በሸዋሮቢት ከተማ ነው ሰሜን ሸዋ ውስጥ የምኖረው። ምንም ስራ የለኝም ጡረታ ነው። እንግዲህ እኛ እንግዲህ በእኛ በኢትዮጵያ ባህል ሽማግሌ ትልቅ ሚና አለው። ይሄ ያው የሚታወቅ ነው የሚያውቀው ነው እኛም የምናውቀው ነው። በጎረቤት፣ በቤተሰብ፣ በጎሳ መካከል እንደው አልፎ በመንግስትም መካከል ገብቶ ሽማግሌ ትልልቅ ስራ ሲሰራ ነው የኖረው እና ሽማግሌ ሽምግልናም ደግሞ አስፈላጊም ነው። በአንድ ወገን ቂም ሳይሸከም በሁለቱም በኩል ፍቅርን ይዞ ነው የሚሄደው። በሽምግልና ያለቀ ጉዳይ ሽምግልና ነው ተድሮ የነበረው እንግዲህ ሽምግልና ነው ሽምግልና ሲሸመገል ወንጀለኞችን አይዳኝ አይሸመግልም ሽማግሌ በእንዲህ አይነቱ ትልቅ ጉዳይ ወንጀለኝ ሽማግሌ የሚሰራው መርምሮ ማን ነው ጠቡን ያነሳው ጠብ የተነሳበትስ ጉዳይ ምንድን ነው ወሰን ተሆነ ያ ወሰን እንዲያልቅ ይደረግ ያደረጋል ሽማግሌ እንዲሁ ጠብ ቀስቃሽ ተሆነ ያናሳው ያ ጠብ የቀሰቀሰ ሰው በህግ እንዲጠየቅ ይደረግና ሌላው ሰው ሰላም እንዲያድር የእርቅ ስራ ይሰራል ማለት ነው ሽምግልና ማለት እርቅ ማለት በቃ ይቅር ለእግዚአብሔር ነው፣ ለጌታ ስል ትቼዋለሁ ነው። ይሄ በጣም ትልቅ ትልቅ ትልቅ የሆነ ነገር ነው። ሽማግሌ በአንድ አካባቢ ሰላም ያሳድራል። ትልልቅ ነገሮችንም አሁን በዚህ ዘርዝረን መናገር በአውራት ባንችልም፣ ትልልቅ ነገሮችን ትልልቅ ደም አፋሳሽ የሆኑ ነገሮች በሽምግልና ይቆማሉ። ክርክር ይቋረጣል። በሽማግሌ ሁሉ ነገር ይቋረጣል። የተጀመረ ክርክር ይቋረጣል። የተጀመረ ጫበ ይቋረጣል። ለዚህ እኮ ትልቅ ነው የሚባለው። በጣም ለማህበረሰብ ከፍተኛ ጠቀሜታ ያለው ነገር ነው። አ ሽምግልና እየሰራ ነበር። ሰውየው ምንድነው በመሬት ነው የተጣሉትና ሰዎች አንድ አምስት ስድስት ሰው ወይ ለምኖ ጥማድ ሊያሳረስ ሲተለም አላሳረስም ብሎ ሌላው አካል አስፈታው። እንግዲህ በዚህ ምክንያት በተነሳ ጠብ ሽምግልና ተቀመጥንና ይህ ሰውዬ ታረቁ ስንላቸው ያስጠመድኳቸውን በሮች አስፈትቷልና እሱ እነኛን የሚያልጥማድ አንድ ሰባት ስምንት ጥማድ ያስጠምዱ መሬቴን ካላሳረሰ አልሸማገልም አንሸማገልም ሰዎች ሞታት አለሁ ብሎ እምቢ አለ። ይህኛው ደግሞ በምንም ተአምር እሱ መሬት አላሳረስም የሱን መሬት ብሎ እምቢ አለ። በቃ አሁን ሊጋደሉ ነው። ከፍተኛ ነገር በሆነ ጊዜ እኔ ነኝ ራሴ ማስታረቅ አለብኝ፣ ዋሽቼ ማስታረቅ አለብኝ። ውሸቴን በኋላ ንስሐዬን እናገራለሁ ለነሱ ብዬ ሽማግሌዎች እንዲቀነሱ አደረግኩ። ከአስር ሽማግሌ በላይ ነበር የተሰበሰበውና ሶስት ብቻ እንድንሆን አደረግኩና፣ ሌሎቹን ይቅርታ ምስጢሩን በኋላ ነገራቸዋለሁ ብዬ ሶስት ሆንና፣ መቼ ይታረስልህ አሳለሁ ብሏል ባለጋራህ ብዬ ይህንኛውን ወገን ስንለው እሺ እንግዲህ ያው ብሎ እርቆ አለቀ።

የኔ የእኔ መገጠር ነው ወይም ሁሉ ነገር ያመጣው አለ። ነገር በረደ። ዘላለም ዘመድ እንደሆኑ ይኖራሉ። አሁን ሽምግልና ዛሬም አለ። ተላይ ጀምሮ ታይ ድረስ ሽምግልና ይሞከራል። ግን ምንድን ነው እንዲህ ይሄ የዛሬውን ስናነሳ ሌሎች ነገሮች ይመጡብናል። ፊተኛው ነባራዊ የሆነውን አመለካከት ስለተበረዘ በመጠኑ ቀንሷል። ቢቀንስም መሰራት አለበት። አሁንም ቢሆን ሽምግልና መሰራት አለበት። ተሰደብንም፣ ተዋረድን፣ ተቃለልን ብለን መተው የለብንም። በሽምግልና ማህበረሰብ በአመለካከት ተገንብቶ መሬት በረገጠ ሁኔታ እንደገና በአዲስ እየተሻሻል መንጣት አለበት፣ እንጂ መድከም መቋረጥ የለበትም። ቢደክምም መቀጠል አለበት ብዬ ነው የማስበው። ከፈጣሪ በታች ሽማግሌ ያውቃል፣ ከፈጣሪ በታች ሽማግሌ ያውቃል። መክሮ ባይሆንለት ዋሽቶ ያስታርቃል፣ መክሮ ባይሆንለት ዋሽቶ ያስታርቃል። ቀደም ሲል በስልክ ያነጋገርናቸውን አቶ ገብረ ማርያም ሞገሴን በእናንተ ስም እናመሰግናቸዋለን። የእሳቸውን ቃለ ምልልስ ተከትሎ ያሰማናችሁ ድምፃዊና የማሲንቆ ተጫዋቹ አስራት ቦሰና ባለፉት ሳምንታት አብሮን በመቆየት አረጋውያንና የአገር ሽማግሌዎች ሰላምን በማስፈን ረገድ ስላላቸው ሚና ካነሳበት የማሲንቆ ጨዋታ ክፍል የወሰድነውን ነበር። ዛሬም አስራት ቦሰና የተወሰኑ ደቂቃዎች አብሮን ይቆያሉ። ወገን የልብ በል ልብ ብለ ምናግርህን ስማ ወገን የልብ በል ምናግርህን ስማ ለእናት አገራችን ለእናት አገራችን አታንስም እኛማ፣ አናንስም እኛማ፣ ለእናት አገራችን አናንስም እኛማ፣ ለእናት አገራችን ለእናት አገራችን አናንስም እኛማ። አስራት ትንሽ ነገር እዚህ ላይ ጨምርልኝ እስቲ። እንግዲህ አንድ ላይ ከሆንን ከተፋቀርን፣ ሰላም ከወረደ ለእኛ አታንስም ሀገራችን እያልከን ነው። እውነት ነው እውነት ነው እውነት ነው። እንዴት እንኳን ለእኛ ሰማኝ እንጂ እንኳን ለእኛ ለሌላ ሰው እንተርፋለን እንጂ እኛማ። እንደወምቶ እርሻው እኛ ነው፣ መተማመኑ እኛ ጋር ነው፣ በረከቱ እኛ ጋር ነው፣ የእግዚአብሔር ሀገር እኛ ነው። ድሮ እኮ በበሬ ብቻ እርሰው ነው አባቶቻችን አገር አድርገው የኖሩት አይደለም፣ በበሬ አርሰው እጃቸውን ቆፍረው እንግዲህ አጥግበውት ምኖሩ ጠግበን የምንኖር የነበረው እግዚአብሔር ይመስገን የምንም እንትን የለ። አሁንም ቢሆን ደግሞ ጊዜያችን ደግሞ ሳናባክን በደንብ ጊዜያችን ተጠቅመን ከሰራን ከሌላው ሀገር እንደውም እንበልጣለን እንጂ እኛማ ሁሉ ነገር ስላለን ከሌላው ሀገር ማንበልጥበት ምንም ነገር የለኛል። እና መስራትና ጊዜያችን በአግባቡ መጠቀምን ነው ያለብን። አዎ እንግዲህ አድማጮቻችን ከ ማሲንቆ ተጫዋችና ድምፃዊ መጀመሪያ እንግዲህ ድምፃዊ ነበርኩ፣ በኋላ ወደ ቀኝት ስገባ ማሲንቆ ጨመርኩ፣ ብሎናል አስራት። ይህንን ዝግጅት ከማጠቃለላችን በፊት እንግዲህ ጠቅለል ጠቅለል የሚያደርጉ ሀሳቦች ከዚህ ቀደም ያነሳቸውንም ሀሳቦች ጨምሮ የሚያጠቃልሉ እስቲ ማሲንቆ ጨዋታዎችን አሰማል። እየተቻቻሉ ካልሆነ በስተቀር እየተቻቻሉ ካልሆነ በስተቀር ሰው አብሮ እየኖረ መጋጨቱን አይቀርም መጋጨቱን አይቀርም። ታረቂ ታረቂኝ፣ ዝምታው ምንድን ነው? እባክሽ ታረቂኝ፣ ዝምታው ምንድን ነው? ተጣልቶ መታረቅ የነበር ያለ ነው። ረረረረረ የነበር ያለ ነው። ተጣልቶ መታረቅ የነበር ያለ ነው።

እምቧያ ለበሬው እምቧያ ለላሙ ለሰው ልጅ ደስ የሚል ሰላሙ ሰላሙ ገበሬውም ይረስ ነጋዴው የሚነግድ ገበሬውም ይረስ እንደኔ አይነቱም ይዝፈን ጠንክሮ ይዝፈን ጠዋትና ማታ ላገሩ ሰላም እየሰባበከን ያገሩን ሰላም

የፈጣሪ ጸጋ አምላክ በረከት የፈጣሪ ጸጋ አምላክ በረከት በቤታችን ይግባ በያንዳንዱ ቤት ልውረድና ላምጣ ደግ ሽማግሌን ደግ አይጠፋምና የአገር ሽማግሌን ወርጄ ሲላምጣ እንደ ግልግሌ። የማሲንቆ ተጫዋቹና ድምፃዊው አስራት ቦሰና ነበር በአዝማሪ ጨዋታ ቆይታችን አብሮን የነበረው። እናመሰግናለን። የሰላም ድምፆች፣ አሁን የምናልፈው ወደ ዶክተር ኃይለኛው እሸቴ ነው። የፖፕሌሽን ሚዲያ ሴንተር ኢትዮጵያ ተጠሪ ናቸው። የሰላም ድምፆችን ማሰማት በጀመርንበት የመጀመሪያው ሳምንት ፕሮግራማችን ላይ ቀርበው ፖፕሌሽን ሚዲያ ሴንተር የሰላም ድምጾች የተሰኘውን ይህን የሬዲዮ ፕሮግራም ለአድማጮች ይዞ መቅረብ ያስፈለገበትን ምክንያትና በሚቀርቡት ዝግጅቶችም አማካኝነት ማስተላለፍ ስለተፈለገው መልእክት የተወሰኑ ሀሳቦችን አንስተውልን ነበር። ይህን ፕሮግራም ዛሬ ለጊዜው የምናጠቃልል በመሆኑ ዶክተር ኃይለኛው እሸቴ የማጠቃለያ ሀሳቦችን እንዲያነሱልን በድጋሚ ጋብዘናቸዋል። ፕሮግራሙ ለህብረተሰቡ እንዲዳረስ ማድረግ ይሄ በርካታ የሆኑ ጥቅሞች አሉት። ይህ ምንም ጥያቄ የለውም። የሰላምና መረጋጋት ዋነኛ ባለቤት ህብረተሰቡ መሆን ይኖርበታል። በእርግጥ ግን ሰላምን አሰፈንን ማለት የአካባቢ ደህንነት፣ ኢኮኖሚ እድገት፣ ማህበራዊ እድገት በትምህርት ይሁን በጤናም በኩል ያሉ አገልግሎቶችን ተደራሽነት በነበረበትና በተሻለ ሁኔታ እንዲቀጥል በማድረግ አካባቢያችንንም ይሄ ኢንቫይሮመንትን በምንለው ሁኔታዎችን ከተለያዩ አጋላጭ ሁኔታዎች እንዲጠበቅና ምቹ የሆነ አካባቢ ለመፍጠር ለመሳሰሉት ሁሉ ያው ሰላም ምንም ጥያቄ የለም፣ ወሳኝ ነገር ነውና የሚጠበቀው ይሄ ፕሮግራም በህዝብ በሚደርስበት ጊዜ ህዝቡ እርስ በርሱ እንዲወያይበት እንደ ዋነኛ አጀንዳ አድርጎ በተቻለ መጠን ደግሞ ነገሮችን በማብረት እንዴት እርስ በርስ የነበረውን እሴት በማይሸረሽር መልኩ ለመቀጠል እንዴት ይችላል የሚለውን እና ደግሞ ውጤታማ የሚሆነ ደግሞ ከዚህም ጋር በተያያዙ የተጀመሩ ወይም ደግሞ ያሉ ችግሮች ካሉ ደግሞ መፍትሄ እያገኙ የሚሄዱበትን መንገድ እንደሚፈጠር እምነት አለን። እኛ እንግዲህ እንደ ሰላምን በተቻለ መጠን በህብረተሰብ ውስጥ ሰርጾ የህብረተሰቡ ደግሞ በባለቤትነት ይህን ጉዳይ እንዲያራምድ፣ ያው ጦርነትና ግጭቶች ለማስወገድ የመፍትሄ ሀሳቦች እንደየ ሁኔታው የሚለያዩ ቢሆንም ነገር ግን በአካባቢው ባህላዊና ማህበራዊ ትስስርን ባማከለ መልኩ የሚፈቱ ግጭቶች ዘላቂና አስተማማኝ ሊሆኑ ይችላሉ። ሀገራችን ኢትዮጵያ ከምትታወቅበት አንድ መገለጫ ህዝቦች በሰላምና በፍቅር ተሻሽለው ለረዥም ጊዜ የኖሩ በዘር በሀይማኖት ላይ ሳይለያዩ በአንድነት እና በመተሳሰብ የኖሩ መሆናቸው፣ አገሪቱ ካላት ዋነኛ እሴቶች መካከል መከባበር፣ መቻቻል፣ ይቅር መባባል፣ የአገር ሽማግሌዎችን ማክበር፣ አቃፊነት፣ አንድነት፣ አይበገርነት የመሳሰሉት ይገኙበታል። ስለዚህ ይህ ለእኛ እንደ ዋና ጠቃሚ የሆኑ እሴቶች አጎልብተን ምናልባት በተለያዩ ቦታዎች ከዚህ ጋር በተያያዘ ሁኔታ የሚታዩ ችግሮች ወይም ደግሞ ወደፊትም ሊከሰቱ የሚችሉ ችግሮች ካሉ እነኛን ከወዲሁ ግምት ውስጥ በማስገባት በሚቻለው አይነት መንገድ ይሄንን ህብረተሰቡን በማሳተፍ የህብረተሰቡ ባለቤት ስለሆነ ማለት ነው። እነኚህና እነኚህን የመሳሰሉ ነገሮችን ፕሮግራም ቀርጸን ብንሰራ ውጤታማ የሆነ የተለያዩ ስራዎችን ማከናወን እንችላለን ብለን እናስባለን። እንግዲህ ይህ የአሁኑ ዝግጅታችን ሲሆን፣ ይሄ እንግዲህ በወደፊት በስፋት ደግሞ ከአጋሮች ድርጅቶች ጋራ ጉዳዩ ከሚመለከታቸው ከዚህ ጋራ ደግሞ አንድነት በመፍጠር በምን እና እንዴት አይነት ሁኔታዎችን ምን አይነት አጀንዳ በመቅረጽ በምን አይነት ጊዜና ሰዓት ይህንን ደግሞ እናራምዳለን የሚለውን እንግዲህ በሂደት የምንነጋገርበትና የምናየው ጉዳይ ነው የሚሆነውም። ለአሁኑ ጊዜ ግን በተለይ በአሁኑ ጊዜ ይህንን ፕሮግራም ማስጀመሩ ቀደም ሲል ከምንሰጣቸው ማህበራዊ ጉዳዮችና ችግሮች አኳያ ይህም እንደ አንድ እንትን ቢሆን ጠቀሜታው የበለጠ ነው። ምክንያቱም ሌሎች የምንሰራቸውን ስራዎች ሁሉ ዘለቄታ የሆነ ውጤታማ ለማድረግ ሰላም ወሳኝነት ስላለው ማለት ነው። እና ሰላም ሁለገብ የሆነ ነገር ነው። ምንም ዝም ብሎ በቀላሉ የሚታይ ጉዳይ አይደለም። ማንኛውንም የጀመርናቸውም በስራ ላይ በእንቅስቃሴ የታቀዱ ሁሉ ስራዎች ውጤታማ የሚሆኑት ሰላምና መረጋጋት ሲኖር። ስለዚህ ይሄ ደግሞ የህብረተሰብ ዋነኛ ፍላጎት የህብረተሰብን ባማከለ መልኩ በተለይ ደግሞ ለዚህ ከሰላሙ ጋር በተያያዝ በግጭት በመሳሰሉት የሚጎዱ ህጻናትና ሴቶችን በመቋያ በርካታ የሆነ አስተዋጽኦ ይኖረዋል የሚል እምነት ነው ያለው። ለወደፊት ደግሞ ሰፋ አድርገን እንደየ ሁኔታው እንደየ ህብረተሰቡን ባማከል አይነት ሁኔታ ደግሞ የተጠናከረ ፕሮግራም በማዘጋጀት ለህብረተሰቡ የምናደርስ መሆኑን ለመግለጽ ነው የሰላም ድምጾች ወደ መጨረሻው ዝግጅታችን ተዳርሰናል። አድማጮቻችን አሁን ባለፉት ተከታታይ ሳምንታት ላምሮት በሚል ርዕስ እናቀርብላችሁ የቆየነውን ድራማ የመጨረሻ ክፍል የምናሰማበት ጊዜ ነው። እንደ ተከታተላችሁት የመረጠችውን እጮኛዋን እናቷና አጎቷ ያልተቀበሉላት ላምሮት እጮኛዋ ወደሚገኝበት ገጠር ሄደው እንዲጎበኙት ጋብዛቸው ወደዚያው ሄደው ነበር። እንደሰማችሁትም እጮኛዋ ማህደር አካባቢውን እያሳያት ባለበት ወቅት የአካባቢውን የአገር ሽማግሌ አግኝተው ጥቂት ሀሳብ ተለዋውጠዋል። በኋላ ላይ ደግሞ የአገር ሽማግሌው በሚካሄደው የአካባቢ ሽምግልና ላይ እንዲገኙ ሌላ ግብዣ አቅርበውላቸውም ተገኝተው ነበር። እዚያም የሽምግልናውን ምክንያት ስለሆነው ጠለፋ ሰምቷል። የሽምግልናና የእርቁን ሂደትም ተመልክተዋል። በወቅቱ ሽምግልናው አልተጠናቀቀም ነበርና ዛሬ የሚጠናቀቅበትን ክፍል ይዘንላችሁ ቀርበናል። ለአምስት ክፍል የተሰናዳው ለአምሮት የሬዲዮ ድራማ የመጨረሻው የዘመናቸው ክፍል ቀጥሎ ይቀርባል። እኮ ተናገሪ የሆነውን ከልጁ ሰምተናል፣ ደግሞ ከአንቺ እንስማ ብለን ወገኖቼ። አይዞች ልጅ ተናገሪ። የአገር ሽማግሌ ፊት ነው እኮ ያለሽው። እኔ እናትሽም አጠገብሽ አብሬሽ አለሁ። እሺ እማዬ፣ እውነቴን ነው እኮ የምናገር ለማን ብዬ ላብል ነው? አዎ ወገኖቼ፣ እንደ ፈራሁት አደለም። ጓደኛው ቢጠልፈኝም እሱ ቤተሰቦች ቤት ነው ያደርጉት። ጫፊን እንኳን አልነካኝ። ቤተሰቦቹም እኛ አባባም አቀባበላቸው መልካም ነበር። መቼም ከቃል በላይ የለ በእውነት የምለው ይለኝ። እንደ እናት አንጀቴ አልችል ብሎ ሰግቼ ነበር። አሁን ግን ልብ ያርፏል። እናንተም ሰላም እንዲወርድ ስትለፉ ስለቆያችሁ አመሰግናለሁ። የሁለቱ ልጆች ፍቅር፣ የሁለቱ ቤተሰቦች ጠብና አሁን ደግሞ በዕርቁ ሰበብ ሰላም ለማውረድ የመጣንበትን መንገድ ሳስበው ከልጆቻችን በብዙ የምንማረው ነገር እንዳለ ያሳየኛል። ከእነዚህ ልጆች እንማር። ቤተሰብ ዕርቅ ማውረዳችሁ ለቄያችን ሰላም ወሳኝ ነው። ታረቁ፣ ይቅር ለፈጣሪ ይበሉ። እኛም ንፋሳ አናስገባ ከቶ ምን ቃላለኝ እኔም ባለቤቴም በልባችን ቂምም ነገርም የለም። እርግጥ ነው በድብድቡ መሃል የተጎዱ ልጆቻችን አሉ። ከዚህ ጉዳት ግን እኛም መማር አለብን። እኔ እኛ እኛ በበኩላችን የሁለቱ ልጆቻችን ፍቅርና አብሮ ለመኖር ማሰብ ምሳሌ ሆኖን አብረን እንደኖርን ሁሉ አሁንም አብሮነታችን እንዲቀጥል መትጋት አለብን። ልክ ነው ወገኖቼ። ለሀገር ሰላም አንድ ትልቁ ቁልፍ እርስ በርስ መቀባበልና መከባበር ነው። በቃ ለሰላም እንንቃ። አሁንስ ወላጆች ምን ትላላችሁ? የእኔም ሀሳብ እንዲሁ ነው። ከአባቱ ጋር ቀድመን ነው የመከርንበት። እሰይ እሰይ እሰይ፣ የማለወላችንም ደስታ ነው። እሳየው እሳየው፣ እሳየ ይህን ሁሉ። እጮኛዬም ሆነች እናቷ እዚህ ተገኝተው ይህንን የመሰለውን የአገር ሽማግሌዎች ጥረትና ድካም እንዲሁም የተገኘውን ፍሬ ስለተመለከቱ ደስ ብሎኛል። ዛሬ በሞት እንኳን አይቆጨኝም። ምን ነው በስማን በልጅ የዛሬ ደስታ እኮ ሞት የሚያስመኝ አይደለም። ነገሩን ማለት ነው እናቴ፣ ድካሜ ፍሬ ሲያፈራ ሳይፈንድቄ እኮ ነው። ደከምክ እንጂ ልጄ፣ ለአንተን ፈጣሪ ይድከምል ውሃ አጣጭህን ይስጥህን። ልጅ ውሃ አጣጭም አለው። ላምሮት መኮንን ትባላለች። እዚሁ እናንተው ትምህርት ቤት በመምህርነት ለማገልገልም ወስናለች። በጣም ነው ሰርፕራይዝ ያደረጉኝ ላምሮት እናት ይኸው ላምሮት ራሷ እዚያ ጋር ቆማ የሚሆነውን ሁሉ ተገርማ እያየች ነው። ከእሷ ጋር ስንነጋገር የእርሶን አቋም ነግራኝ ነበር። እኛም እንደ ሙሽሪትና ሙሽራው ቤተሰቦች ቀድመን የመከርንበት በበኩሌ ለእኔም ትልቅ ትምህርት ነው። ለእኔም ንስሐ ነው። ልጄን ለማላቀው የሩቅ ሰው አልሰጥም ብዬ አንደኛ አከላካይ እኔ ነበሩ። ልቤ እያወቀ ነው ያጠፋሁት። እና ሁላችሁም ከኔ ተማሩ ይኸው ማህደር ማህበረሰብን መለወጥ ከአንድ ሰው ይጀምራል እንደሚለው ሆነ ተመስገን ነው ተመስገን እውነት ነው አሁን የገባኝ ነገር ቢኖር ሰላማችሁን ለሚያደፈርስ የእርስ በርስ ግንኙነታችንን ለሚያላላ ነገር ፋታ አትስጡ የሚገርማችሁ እኔ የምንነቅቶኝ እንዲህ እንዲሆ እንኳ አላውቅም ዛሬ ግን ነቅቻለሁ ከሰላማችን የሚበልጥ ምንም ነገር የለም። ላምሮትን ሕይወት የምትናገረው ጠፍቷት እኮ ድርቅ ብላ ቀረች። እኔ ግን በመጀመሪያ ፍቃዱን ስለሰጡኝ የላምሮት እናትን ከልቤ አመሰግናለሁ። ላምሮት ማለት ነዋሪነቷ አሜሪካ ነበር። የምትሰራበትን ትልቅ ማዕረግና ክብር ያለበትን ድርጅትና ትልቅ ደሞዝ ትታ ነው ሀገር ለመገንባት የመጣችው። ፈጣሪ ይባርክ ጨምሮ ይስጥ። ከልቤን የምላችሁ ላምሮት በጣም ትልቅ ሰው ነች። እኔም በእናንተ በጣም በማከብራችሁ የአገር ሽማግሌዎችና የአካባቢያችሁን ነዋሪዎች ፊት የልቤን ልተንፈስ። ላምሮት አንቺ ለኔ ጀግና ይነሽ። እኛም ከዚህ ተመረን ማለት አለብን። ምንድነው ኋላ ቀረ አስተሳሰብ ላይ ሙጭጭ ማለት ሰላማችን የሚመነጨው ከቤታችን ነው። እውነትህ ነው። ለዚህ ነው በአካባቢያችን ለሽምግልና ቅድሚያ የምንሰጥ። እንደ ሰማሁት ማኅደርም እጮኛውን ለጋብቻ ሲጠይቅ በጎ ምላሽ አላገኘም ነበር። ይኸው አሁን የእጮኛው እናት በአደባባይ ፈቃዳቸውን ሰጡ። ይህ እንግዲህ የመለወጥ ጅማሬ ነው ብዬ ወስደዋል። መቀጠል ግን አለበት። እንዲያ ነው። እኛም አብዝተን እናመሰግናለን። ከሁሉም በላይ ደግሞ ከማኅደር ጋር አንድ ጣሪያ ስር መኖር ሲጀምሩ ማየት እንናፍቃለን። ለዚህም እርስዎ የሰጡትን ቃል እንዲጠብቁ ፈጣሪ ይርዳው። አሜን አሜን አሜን። ለዚህ በጎ ተግባር እኔም ሆንኩ ልጄ ላምሮት ሁል ጊዜም ከጎናችሁ ነን። አሜን። ይቅናቸው ልጆች። አሜን። ደናንተ አይነቱን ያብዛልን። አሜን አሜን አሜን። የሚያቆይልን ላምሮት ተከታታይ የሬዲዮ ድራማ በዚሁ ያበቃል። የተጫወቱላችሁ ዳዊት ደምሴ እንደ ማህደር፣ ሱራፌል ተካ እንደ አገር ሽማግሌ፣ ጽናት አበራ እንደ ላምሮት እናት፣ ሳምራዊት ከበደ እንደ ተጠለፈችው ልጅ እንዲሁም ፍሬዎት ከልክለው እንደ ልጅቷ እናት ነበሩ። ደራሲው ቴዎድሮስ ተሰማ ነው። ፖፑሌሽን ሚዲያ ሴንተር ኢትዮጵያ ዛሬን ጨምሮ ለአምስት ተከታታይ ሳምንታት እያዘጋጀ ሲያቀርብላችሁ የቆየው የሰላም ድምፆች የተሰኘውን የሬዲዮ ፕሮግራም ለጊዜው እዚህ ላይ ያጠቃልላል። ነገር ግን ይህንን የሬዲዮ ፕሮግራም ወደፊት ሰፋ ባለ ሁኔታ ይዞላችሁ የሚቀርብ መሆኑን በድጋሚ ያስገነዝባል። ለዛሬ አብራችሁን በመቆየት ስለተከታተላችሁ እናመሰግናለን። ዳንኤል ብርሃኑ አብሬያችሁ ነበርኩ። የምንሰናበተው ግን በተከታዩ የፖፑሌሽን ሚዲያ ሴንተር ኢትዮጵያ መልእክት ይሆናል። ቸሪክ ጠመን የኢትዮጵያ ሕዝብ በጋብቻ የተሳሰረ በጉርብትና ለበርካታ ዓመታት አብሮ የኖረ ከመለየት ይልቅ በአብሮነት አያሌ ዘመናትን የተሻገረ ሕዝብ ነው። ያለ ሰላም አገር፣ ቤተሰብ፣ ቄ ልማትና ዕድገት አይታሰብም። የብሔር የሃይማኖትና የባህል ብዝሃነትን ማክበርና አብሮ መኖር ለዘላቂ ሰላም የማዕዘን ድንጋይ ነው። ነጋችን እንዳይጨልም በአብሮነት ተከባብረን ግጭቶችን እንፈታ ዘንድ እያንዳንዱ ግለሰብ ከመሪ እስከ ዜጋ የበኩላችንን አስተዋጽኦ ለማበርከት ዛሬ ቃል እንግባ። ብዙነታችን ሳይሸረሸር በመከባበር ላይ የተመሠረተ ዘላቂ ሰላምና አንድነታችንን ማስቀጠል የሁሉም ኃላፊነት ነው። የጥላቻ ግድግዳን አፍርሰን በአንድነትና እኩልነት ለጋራ ልማት ወደፊት እንራመድ። የሰላም ድምፆች ያለ ሰላም ምንም ማረጋ። ስለዚህ ሰላም። ይህ ፖፑሌሽን ሚዲያ ሴንተር ኢትዮጵያ ከተባበሩት መንግስታት ድርጅት የስነ ህዝብ ፈንድ ዩኤንኤፍፔ ጋር በመተባበር የሚያቀርበው በሰላም ግንባታ ላይ የሚያተኩር የሬዲዮ ፕሮግራም ነው። ሰላም በዋጋ የሚተመር ሰላም። ለሁላችሁ የሰላም ድምፅ